አሰላሙ አለይኩም ራህመቱላሂ ወባረካቱ ውድ ያሜ ጎጃሚዋ ቤተሰቦች እንደት ናችሁ? ሰላም ብለናል። ባላችሁበት አላህ ይጠብቃችሁ። ዛሬ የሆነ ሀሳብ ይዘን መጠናል ማለት ነው። አዲስ ጀማሪዎች ነን። ሰብስክራይብ ያደረጋችሁ ላይክ፣ ኮሜንት በማድረግ አበረታቱን ማለት ነው ውዶቼ። እስኪ ሰላም ሰላም ተባረካችሁ ውዲያን ቤተሰቦች እንደት ናቸው? ደህና ናቸው። አይ ክርስቲያኑ ግኖቻችን ሰላም ብለናል። ወደ ሀሳቤ ወደ ሀሳቤ ሐሳባችን ትናንትና ማለት ነው ምንድነው ያደረኩሽ፣ ትናንትና ማለት ነው የሆነ ምግብ ከአረቦች ምናምን ጠልበው ነበር እና ከዛ እሷን ምን ትፈልጋላችሁ ምናምን ብለው ሲያመርጣት

በቃ እኛ አንፈልግም፣ ለራሳችሁ ብዙ ስትላቸው እነሱ ቀልቡ ለራሳቸው አመጡ ነው በሉ እኛ ደግሞ ብለን ነው ያደርነው ቆይ ለምንድን ነው አለ እኮ ወላሂ ይዞሽ ነው እንጂ አልበላም ብለሽ ነው እንጂ ተናደሽ ምግብ አልጠፋም ነበረ ምግብ አለ ግን እነሱ የበሉትን ለምን አንበላል ያ ነው አንቺ ያለሽ ታዲያ እኔን ለምን ታኮርፊኛለሽ ለምን አትረጅኝም እኔ ለምን እንደዛ እንዳልኩ እነግረሻለሁ አይደል ምንድን ነው እንዴ ደስ አለሽ ስትጀምር በቀየሩ እንትን ብራችን የኛ ምግብ ስለተ እንትን ስላለ ስለቀረ ያን ደሞዛችን የወር ደሞዛችንን እንደሚመጣ አስባ ነው። እሷ ማለት የሚገዛው ያመጡ ምግብ ሀያ ብር ሰላሳ ብር ምናምን ነው። በሰላሳ ብር በሰላሳ ብር የኛን ደሞዝ ይነሱ። ቢያንስ ከመቶ ምናምን ብር በላይ ያወጣሉ እነሱ በዛ አራት ማታ ለመጣሁ ማለት ነው። እኛ ደሞ አስራ ሰባት ብር ቢወጣ

ሁላቸውም በየተራራት ይሰራሉ። ወጪ በነሱ ማለት ነው። እንደው ማለት ጅበር የራሷ ሴትዮ ነች። ለሆነ የእሷ ሴትዮ የምትለኛለች መገዲ ይሄን አምጪ ይሄን አምጪ ብዬ ስላት፣ ቆይ ግን ሀያት ይናፋል። ቆይ ግን ለምንድን ነው እኔ የኔ ተራ የሆነ ጊዜ እኔ በምገዛ ጊዜ ሆን ብለሽ እቃውን ታበዥብኛለች? ትለኛለች። እየሳቁኝ አልፋታለሁኝ። እና በነገራችን ላይ ሀያት ነው፣ በረቦቹ ማለት ነው። መሄዴ ስም ነው ሀያት ነው። ሀያት የእሷ ሴትዮ ደግሞ እርጉዝ ነች። የሆነ እኔ ከፊታቸው ላይቼ የሆነን ነገር ለማለት እሞክራለሁና ብዙ ነገር ያስፈልጋታል ትነግረኛለችም ደግሞ። ይህን ጊዜ ለምን እንደምታበዥብኝ ትለኛለች። ያ ያ እንትን ይፈጥርብኛል ለእኔ ውስጥ ማለት ነው። በዛ ላይ የሁለት ወር ደሞዛን አልሰጧትም። የሁለት ወር ደሞዛን አልሰጧትም። አይደለም የሁለት ወር ደሞዛን ይቅርና እጇ ላይ ያለውን ብር ራሱ ተበድረው ለእኔ ሰጠውኛል። እኔ ግዴታ እፈልጋለሁ ብያቸው ማለት ነው። ከየት ያምጡት? ከሷ ተበድረው ሰጡም። ይዚህን ያህል ደርሰው አልሰጡሽም ሶ እኔ እና እስኪ ዛሬ ከውጭ ልንጠልብ ነው እና ምንድነው የምትፈልጉት? ብላ መጣችን ነው። ሰው የለችም ነበር። እኔን አስመረጠ ልታስመረጠኝ ያመጣችን አሳየችን። ከዛ ተላጃ ምግብ አለ የትናንትና። ከዛ ስትለኝ እንድጠልቡ ነው ከቤት አይሰራም አልኳት። እስኪ ዛሬ እንቀይራለች፣ እሺ አልኳት። ምን ይሻላቸዋል? አለችኝ። እንትና ለሉ ምን ይሻላቸዋል ስትለኝ ተረሙ ለአዝም አተላጃ እኮ አለ ምግብ ግዴታ አይደለም ለሙላዝም አልኳትም የሆነ እንትን እንትን ይዘይ ማለት ነው። አይሽ ማደል ቢኖራቸው ለምን ደሞዝሽ ነው የሚሰጡን ዝም ብሎ እንደዚህ እንትን ከሚሉ ደግሞ ምግብ ብቻ አይደለም ያላደለም ነገር ስጠልም ነበር ከእንትን ማለት ነው። አዎ ገባኝ። ሶ ይሄን ይሄንን እንዴት ካላት ለምን አትሰጥሽ የሚለው ያናድደኛል።

ኧረ እንደዚያ መጠየቋ የሚያንቺ ሴትዮ ሆና ነው መጠየቋ። እራሱ ብዙም አይደለም ነገር ላይ ተበድረውሻል አይደል? ለምን መቼ ነው በእኔ ሰበብ ሲጀመር እንዲቀር ሄቪ የሆነ ነገር አናባክን ምናምን እንጂ በምግብ በራሳችን ምግብ ግን እኛን የማምረት ግዴታ አለባቸው እነሱ። የራሳችንን ይህም የዕለት የምንበላትን ሌላ ኢስራፍ ምናምን ገዛህ አናባክን ምናምን እንጂ። እኔ በራሴ በራሴ እነሱ አጡ ላጡ ብዬ አላስብም እኮ ሲጀምር

ምንም ነገር ሳይኖር እና እኔ ጭንጓራዬን ያቃጠለችኝ ምግብ ነበረ። ባይኖርም ከእዛ ስለ እግረት ታናደደች። የተሰራውን ምግብ ተበሉት እንዲሁ ሞግብ ጋር አብሮ ነው። ያ ተፈጥሯችን ነው፣ ይለያያል። በጣም እሷ በጣም ለራሷ መጀመሪያ እኔ ደግሞ ግን ለነሱ አደላለው ከራሴ ቅድሚያ ቃጠለች እያለች ቅድሚያ ለኛ ብናስብ ይሻላል ማለት እኛ ብንወሊቅ የሆነ ነገር ብንሆን ብንታመም፣ እኔ እዛ ሀገር ላይ አብዛኛው ሰው የሚጠማው ኑቶ ባለመራሱን ባለመጠበቅ ራሱን ባለመጠበቅ ነው። ብንታመም እነሱ አውጥቶ ነው የሚጠሉት። ምንም እንትን የለውም እሱ እኮ አቃሪ ነው። ግን ደግሞ እነሱ ቤት እስከኖር ድረስ ይ ቤት የነሱ እንጂ እኛ አይደለም። እኛ ሰራተኛ ነን፣ ግዴታ ነሱ ማክበር አለብን።

በጣም እንደዛ እንትን ያልኩት በጣም አዝኜብሽ እና በጣም ተናድጄብሽ ነበራች። ግን ግን ለማስረዳት ሞክሬ ያለሉ ልየኔ እንዲህ ነው ያው የትናንትና ነው። ደህና ነው አልተብላሽም። ሰው ተላጃ ነው ያለው የትናንትና ነው። ወጪ ለመቀነስ ነው የኛ ወጪ ነው የእሷ ማለት ሰዎቹ ሁሉም ቤቱ ሰው ያለው እንትን ብሎ የእኛ ስራ ምናምን ብር ነው እንግዲህ ለእኛ ደሞዝ የሚታሰበው።